ያልቅሳሉ ይጮሃሉ። ስሜቱ ከባድ ነው። ሰውየው ልጆች አሉት። ይህን ልጅ ይደፍረው ነበር እና በጣም ንበር የምንቀጠቀጠው። የሚገርምሽ አስቢ፣ ልጄን ከሁሉ ነገር ነጠልኩት እና ብቻውን ያስኩት። አባቶች እንዲጨካኝ ናቸው። እንዲ ላለሁ አንድ ቀን በቃ አሳቻ ቦታ ላይ ያገኘኝ በዱላ ነው የወረደብኝ። መጀመሪያ አካባቢ ልጆቹ ይራቡ ነበር በጣም። ወደ ኢትዮጵያ ያመጣኝ ሱስ ስጋት ነው። በሞተረኞች መምኖች ተከብቤ በጣም ለህይወት የሚያሰጋ ከባድ የሆነ ልጆቿን በሱስ ያጣችበት አጋጣሚ ሆኖ ነው ያገኘሁት። ሰላም ጤና ይስጥልኝ፣ ክቡራን ታዳሚዎቻችን። ከኦቢኤን ሳይበር ሚዲያ ሳምንታዊ ጊፍቲ ቦድካስት ተጀምሯል። ሳምንታችሁ እንዴት ነበረ? እንግዲህ በጊፍቲ ቦድካስት ጠንካራ እንስቶች የህይወት ጉዟቸውን ያጋሩናል። ዛሬም አንዲት ልበቀና እንስት የህይወት ጉዞ ልታጋራን እንግዳችን ሆና ተገኝታለች። እንግዲህ እንግዳችን በአውስትራሊያ ብዙ አመታትን የኖረች ነች እና ሀገራችን መታ አንድ የበጎ አድራጎት ስራ ላይ የተሰማርታለች። በአሁኑ ሰዓት ምንድነው ኢትዮጵያ አምጥቶ እዚሁ ያስቀራትን የሚለውን እንግዲህ ከሷ እንሰማለን። ቃደኛ ሆነሽ ካለሽ ጊዜ ላይ ያካፍለሽ እንግዳችን ስለሆነች በኦቤን ሳይበር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ኦቤን እኛ ጋር ስለመጣችሁ ኢንተርቪው ልታረጉኝ አብረን ስላለን በጣም አመሰግናለሁ። እኔ በጥቂቷ ነው ስለ አንቺ ልል የሞከርኩት አላልኩም። እስኪ አንቺ ደግሞ በደንብ ስለ ነኢማ አስተዋውቂ። በመጀመሪያ ለመላው እስልምና ተከታዮች እንኳን ለረመዳን ጾም አደረሳችሁ። እንደዚህም የኦርቶዶክስ እምነት ተከታዮች ጾም ላይ ነው ያሉት፣ ለሁሉም መልካም ጾም እያልኩኝ እኔ ነኢማ ሙዘይን መሐመድ እባላለሁኝ። ያው ምናልባት የኦቤን ተከታታዮች ሊያቁኝ ይችላሉ ብዬ አስባለሁ። በተለይ ከሀገር ውጭ ያሉ ብዙዎች ያቁኛል እኖር የነበረው አውስትራሊያ ሜልቦርን ቪክቶሪያ ላይ ነበረ። ከአንድ ከሶስት አመት በፊት ኢትዮጵያ መጥቼ አንድ የሱስ ማገገሚያ እንደዚሁም የአእምሮ ሕመም ማገገሚያ ማዕከል ከፍቼ በዛ ላይ እየሰራሁ እገኛለሁ። እንግዲህ እየጠየቅሽኝ ነ ማና ማናት የሚለውን ከጥያቄሽ ተነስቼ እናገራለሁ በአጭሩ ኢትዮጵያ ውስጥ ያው ሀገራችን የገባችበት የመጣበት ይሄ የሱስ መከራ አይቼ ማልፎ ስላልነበረ በዛ ተጠምቼ ከኢትዮጵያውያን ከወንድሞቼ ጋር ሱስ እንዲያገግሙ ስራዎችን እየሰራሁ እገኛለሁ። በእኛ ሙያም አለሽበት። እንደውም ወደዚህ ሙያ ወደዚህ ስራ የገባሹ በጋዜጠኝነቱ የሆነ ስራ ስሰሪ እንደነበር ነው እና የሰማሁት። እስኪ እሷን ነገር አብራሪልኝ። እንግዲህ የጋዜጠኝነት ሙያ እኔም እንግዲህ እንዳንቺ ከአስር አመት በላይ በሙያው አገልግያለሁ በተለይ በሬዲዮ ላይ የሬዲዮ ጋዜጠኛ ነበርኩኝ። አውስትራሊያ ሜልበርን የሚገኝ አንድ የኤትኒክ ግሩፕ ብሮድካስት አለ። የስሪትሪፕዜድ ኤፍኤም ላይ በተለያዩ ጉዳዮች ላይ ሀገራችን በተመለከተ ዛ ኤፍኤም ፕሮግራም ላይ የአማርኛ ፕሮግራም ሰራ ነበር። ኢትዮጵያውያን አውስትራሊያ ቢላል ኮሚኒቲ ለሚባሉ ኢትዮጵያውያኖች በየሳምንቱ ሰኞ የሚተላለፍ ፕሮግራም ነበር። እሱን ሰራሉ። እንደዚህም አሪፍ ሬዲዮ የሚባል ደግሞ የኢንተርኔት ሬዲዮ ነበረ እና ለረዥም ዓመት ቢያንስ ወደ አስር ዓመት ምናምን አካባቢ እሱንም አገለግል ነበር። ግን ወደ ኢትዮጵያ የመጣሁት በሌላ ኬዝ ነበረ ና ኢትዮጵያ የሚያቆየኝ ስለነበረ ጉዳዩ ኢትዮጵያ ውስጥ ምልስ ስራ የሚለውን አሰብኩ ና የራሴ ቶክ ሾ በየሳምንቱ እሁድ የሚተላለፍ ሹባክ ሾ የሚባል ሹባክ ማለት በአረብኛ ነው መስኮት ማለት ነው። እሱን ፕሮግራም ይዤ እየሰራሁ እያለ ነው እንግዲህ፣ ሳላስበው አሁን ወደምታዩና ወይም ዛሬ በምናውረበት ርዕስ ላይ ወደዛ ትራንስፈር ሆኜ እሱን ስራ እየሰራሁ የምገኘውና አሁን ሚዲያ ላይም ትቺ። እንግዲህ ወደ አጋጣሚው እንዴት ነበረ? እስኪ ወደዚህ ሙያ የገባሽበት አጋጣሚ። ወደ ኢትዮጵያ ያመጣኝ ሱስ ስጋት ነው። የሱስ ስጋት ያው፣ ልጅ ሲኖርሽ ትፈራ ያለሽ ና ልጄ ቲኔጀር ሲሆን አውስትራሊያ ላይ ያው ያስፈራሻል። የተለያየ እዛ ጋር ያለው ባህል ከሱሱን ባሻገር ያሉ የተለያዩ ነገሮች አሉና በጣም እነሱ ትንሽ ሰላም እነሱኝ ምናልባት ልጄ ወደዛ ውስጥ ይገባብኛል የሚል ስጋት ነበረኝና፣ ስለዚህ ኢትዮጵያዊነትን እንዲማር ፈለኩ። በቃ ኢትዮጵያዊነት ምንድን ነው፣ ባህል ምንድን ነው፣ እምነት ምንድን ነው የሚለውን በቃ ሊያውቅልኝ የሚችለው ልጄ ኢትዮጵያ ውስጥ ብቻ ነው ብዬ ወደ ኢትዮጵያ ነው ይዥ የመጣሁትኝ። ስመጣ ግን ኢትዮጵያ ከሱስ የሚሸሽባት ሳትሆን እሷ ራሷ ልጆቿን በሱስ ያጣችበት አጋጣሚ ሆኖ ነው ያገኘሁትኝ። አልሐምዱሊላ ልጄን ያው አምጥቼ የተለያየ አዳሪ ትምህርት ቤቶች፣ የተለያየ መንፈሳዊ ትምህርት ቤቶች፣ የተለያዩ ባህሎችን እንዲያውቅ አድርጌ አሁን ተመልሰው አውስትራሊያ ሄዶ ጥሩ ሁኔታ ላይ ነው ለእኔ ልጄ ያለው እና በዛ አጋጣሚ መጣሁና ልጄ የሆነ ነገር እየተማረ እሱ የሆነ ነገር እኔ ምን ልስራ መሰራው ነገር አጣሁ። ስለዚህ ቅድም የነገርኩሽ ቶክሾውን ጀመርኩኝ። እዛ ላይ ሆኜ ነው እንግዲህ ለእኔ ዝግጅት ክፍል አንድ በጣም መከራ ላይ የወደቁ ሶስት ወንድማማቾች ከአስር አመት በላይ ቤት ውስጥ የታሰሩ በአእምሮ ህመም እና በሱስ በጣም የተማሩ ቤተሰብ የሌላቸው እናት አባት የሌላቸው የሚል ዜና አደረሰኝ እና በጣም ደነቅ ሾቅ አደረገኝ። ምን ማለት ነው? በቃ እንዲህ አገር ውስጥ ህዝብ የለም? እን መንግስት የለም? እንዲ ሀው ያውም ወንድማማቾች እናት አባት የሌላቸው በዛ ላይ ደግሞ የተማሩ መንግስት በጣም ብዙ ወጪ ያወጣባቸው ዩኒቨርሲቲ አንደኛው ከሀዋሳ ዩኒቨርሲቲ በማዕረግ ነው የተመረቀው። ኬሚስትሪ ምሩቅ ነው። አንደኛው ከባህር ዳር ዩኒቨርሲቲ እሱም በማዕረግ ነው የተመረቀው። አንደኛው ነጋዴ ናቸው። ሶስት ወንድማማቸው ሲል እኔ ከወንዶች መሀል ነው ያደግኩት እና በቃ ወንድሞች መሰሉኝ። በጣም ደነገጥኩኝ። ለምን እንደዚህ ይሆናል ብዬ ማድረግ ያለብኝ ላድርግ። በእጄ የነበረው ሚዲያ ነበር። ቢያንስ እነዛ ልጆች እኔን ለሚከታተሉ ሰዎች ለምን ቀርጬ አላቀርብም ብዬ በጣም አስፈሪ በጣም በቃ ፍጹም ማትገምቹ አላህ ግን ፍላጎት ስለነበረ ጉራጌ ሀገር ገጠር ውስጥ ቻሃ የሚባል ሀገር ውስጥ የነበሩ እዛ ካሜራማኖችን ይዤ አለቃዬን አስፈቅጄ ሄድኩኝ ሄድኩኝ። በጣም ብዙ ስቃይ ነበረው። አስፈሪ ነበር፣ እነሱን ቀርበሽ ኢንተርቪው ማድረግ እነሱን መቅረጽ። አግሬሲቭ ናቸው፣ ቁጡ ናቸው፣ ሱስ ውስጥን ያሉት አእምሮ መምላይን ያሉት በጣም ተገለው ከማህበረሰቡ ብቻቸውን የሚኖሩ ልጆች ናቸው። በጣም የቆሻሻ በጣም የሚያሳዝን በዝንብ በምን የተወረሩ አይነት በጣም የሚያሳዝኑ ሁኔታ ላይ ነበሩ። ግን አላህ ረዳኝና አጋጣሚውን ተጠቅሜ እንደምንም ያን ዝግጅት በፕሮግራም ሌሊት እያለቀስኩ የኢትዮጵያን ሕዝብ ነው የተማጸንኩት። እባካችሁ ቃ ምን ማድረግ አልችልም፣ ማድረግ የምችለው ይሄን አልኩኝ። አላህ ረዳኝ፣ በቃ ስፖንሰር አገኘው በሳምንት ውስጥ መልሼ አመጠዋቸው ማለት ነው። ስፖንሰር አግኝቼ ሳነሳቸውም ለማህበረሰቡ አሳየው እንደገና ደግሞ ሆስፒታል ሳስገባ ማሳየው። በሚገርም ሁኔታ ዊዝን ቱ መንዝ ማለት ነው፣ በሁለት ወር ልጆቹ አገገሙ። በቃ ሰው ሆኑ እንደኔ፣ በቃ እንዳንቺ እንዲቆጭ ብሎ የሚያወሩ መብላት፣ መጠጣት፣ ማሰብ፣ መናገር የሚችሉ ኖርማል ሰዎች ሆኑ። ከሱሱ ሲገለሉ በቃ ደነገጥኩ። እኔም ሰው መልሼ ያገገሙበትን ሪዛልት ወደ ህዝቡ ሳደርግ ህዝቡ በቃ የኔ ፕሮግራም ያይሰው ደነገጠ። እንዴት እንዲህ ሊሆን ቻለ? ለካ ይሄ ችግር በየቤቱ ነበር። እናት በዚህ የምትሰቃይ እናት በአጠቃላይ ነይማ ነይማ ማለት ነው መፈለግ ጀመሩ። ከአቅሜ በላይ ሆነ፣ አውት ኦፍ ኮንትሮል ማለት ነው። እያሳከምኩ መልሳለሁ፣ ስፖንሰር ፈልጋለሁ፣ እያሳከምኩ በየቤታቸው መልሳለሁ። ግን እዛ እንትን የምትየው አይደለም፣ በዛ የሚቀል አይደለም። እና ኤቭሪዌር ነው ህመሙ፣ የሱስ ህመም ነው፣ በራሱ አእምሮ ህመሙ፣ ዘር ሃይማኖት፣ ምን ምን የሚመርጥ አይደለም። ባለስልጣን አይልም፣ ድሃ፣ ትልቅ ትንሽ አይልም፣ ኤቭሪዌር ገብቷል። ሁሉም የዚህ እርዳታ የዚህ ችግር ሰለባ ሆኖ እኔን እርዳታ የሚጠይቅ ሲበዛ፣ ሰዎች ኧረ እኔማ በቃ ወይ የሆን ነገር አድርጊና ለምን ሌጋል አርገሽ አስር የሚል ሀሳብ መጣ። ቃል ልጅ ያየኝ ያየኝ ና እረስቸዋለሁ እሱን ትቶኝ ወደ አውስትራሊያ ሄደ ሳላስበው በቃ ይህንን ፕሮግራም ይህንን ይመለከተኛል የሚል ስያሜ አውጥቼ የለት ያው፣ በወቅቱ ብዙ ተቃውሞ ነበረ። ሰው ቻሌንጅ ነበረው ብሰው ደስተኛ አልነበረ። ቢካዝ የምወጠው አልመሰላቸው አትሲውም። ምን አገባሽ የሚል ሰው በጣም ብዙ ነበር። ከቤተሰብ ጀምሮ ብዙ በቃ ጓደኞች ይሸሹኝ፣ ሞዳቸው በጣም ማከብራቸው ከጎን የነበሩ ሰዎች ሁላ እኔ የታመምኩ እስክ መስላቸው ማለት ነው። ሰው እንዴት ከአውስትራሊያ መጥቶ ከአእምሮ ህመምተኛ ጋር ከሱሰኛ ጋር ይሆናል? መንግስት ያልቻለው ሆስፒታል የሃይማኖት አባቶች ያልቻሉት አንቺ አንድ ተራ ሴት የሆ ነገር ያደረጉሽ የሚል በእርግጥ ለእኔ ያስበው ነው። ያንን ቻሌንጅ ደግሞ መቋቋም አቃተኝ፣ ግን በቃ ይመለከተኛል ብዬ ከፈትኩት ተቋሙ። ኦልሞስት አሁን ወደ ሶስተኛ ዓመት እየመጣ ከምን ደረሱ። እንደኛ ልጆች ሶስት ወንድማማጮች፣ የሚገርምሽ በእነሱ አላህ ባርኮኛል። አንደኛው ያ ክሮኒክ ነው፣ ወደ ሌላ ተቋም ላይ ወስጄዋለሁ፣ በፊት ማለት ነው፣ የኔ ተቋም ሳይከፈት ስለነበረ፣ ሁለቱን ግን ሁለቱን አገቡ ታርኳቸው በሰርግ ድናውልኝ። የተማሩት ዩኒቨርሲቲ ምሩቆች የነበሩት ማለት ነው ድናውልኝ። አንደኛው እንደውም ወልዷል። ሁለቱም አሁን እዛኛው ብራንች ነው ያሉት፣ እናገኛቸዋለን። የአንደኛው ወልዶ ሰክሰስፉል ሆኖኛል፣ የተዋጣ ሆናል። የአንደኛው ያው ትንሽ እንትን እያለ ነው። ግን የሚኖሩበት እዛው ግቡሬ የሚባል አካባቢ ቤት ገዝተንላቸው የራሳቸው ቤት፣ አንደኛው እዛ ነበረ የሚኖረው። አሁን ለዚህ ለረመዳን ብሎ እዚህ እኛጋ መጥቷል። ወንድሙን ሊያይ ማለት ነው። አንደኛው ከነ ልጁም ባለቤቱም አለች እኔ ጋ ያሉት፣ እስቲል ከኔ ጋ ናቸው ያሉት። ሂዝ ፋይን በቃ ጥሩ ነው አልሀምድሊላሂ አንደኛ፣ እንደ ሰው መኖር ጀምሯል። ሚስት ገቶ ልጅ ሁሉ ማለትነው ያግዘኛል፣ ያቅሙን ያደርጋል። ሚስቱም ታግዘኛለች። ጥሩ ሁኔታ ላይ ነው ያሉት። በይመለከተኛል፣ አሁን ከሱስ ውጭ በምን አይነት ህመም የተጠቁ ናቸው ወደዚህ የሚመጡት? በምን መልኩስ ነው ደግሞ ወደ አንቺ ድርጅት የሚመጡት? እንግዲህ ይመለከተኛል ዋናው ፎክስ የምናደርገው አጀማመሬም ሱስና አእምሮ ህመም ስለሆነ ሱስና አእምሮ ህመም ነው የሚመጡት ሚዲያ ላይ ያሉ ያዩ ሰዎች አድራሽኝ በመጠየቅ መኖሪያ ቤት ድረስ እየተመጣ እንዳሉ ወይ እንመዘግባቸዋለን። አቅም ያለው በአቅም በራሱ ስፖንሰር ሆኖ ማለት አቅም ለሌላቸው የምግብ ከቨር አድርጎ እንዲገባ አቅም የሌለው ደግሞ ወረፋ ይዞ ወረፋ ሲደርሰው ገብቶ እንዲያገግም ነው። ሶስት ወር ነው የእኛ ቤት ቆይታ። ቤተሰብ ያላቸው ልጆች ሶስት ወር ቆይተው ይሄዳሉ። ምንም ቤተሰብ የሌላቸው ግን ያኮ ጎዳና አቅም የሌላቸው ልጆች ስቲል ከኔ ጋር ነው ያሉት። እንደው በዚህ ስራ ከባዱ ወቅት አሁን እሱስ በጣም ነው የሚከብደው። አሁን አምጣ አምጣ የሚላቸው ነገር አለ፣ ፈልገው የማይቆጣጠሩት ስሜት ነው እና የሚኖረው። እንደው መጀመሪያ ላይ ሲመጡ ያንን ነገር ኮምፕሊትሊ ነው የሚቆመው አንቺ ጋር እንደመጡ? ከዛ ሱስ ወዲያ የሚላቀቁት ና በምን መልኩ ነው ያን ጊዜ እንደው የምታሳልፊ? ከባድ ነው አሁን። ሌላ ቦታ ያው ሳይንቲፊካሊ በራሳቸው ሜቶድ የሚጠቀሙት ነገር አለ። እኛ ጋር ምንድነው የእኛ ሕክምና አሰጣጥ ምናልባት የአላህ እጅን በጣም በሰፊው ስላለበት ይመስለኛል። ሁሉንም ጆይን እንትን አድርገናቸዋል። ይሄ ስፕሪቹዋሉን፣ ሳይንቲፊካል ሜዲኬሽኑንም እንደገና ደግሞ ይሄ ትራዲሽናል ሜዲኬሽን የሚባለው ባህላዊ ህክምና የሚባለው ሁሉንም በጋራ አደረግናቸውና ከስፕሪቹዋል ሜዲኬሽን የሚያመልጠውን ወደ ሳይካትሪ እዛው እኛ ጋር ያለችው ሳይካትሪ ያለችን ሳይኮሎጂ ያለን እንደዚህ ደግሞ ይሄ ትራዲሽናል ህክምናዎች እንደ ሂጃማ ቴራፒ እና መሰል እንደዚህ በማር በተለያዩ ብላክ ሲድ ኦይል ጥቁር አዝሙድ ዘይት፣ በኦሊቭ ኦይል በተለያየ ነገር የሚወሰዱ መድሃኒቶችን የሚወስዱበት ነገር ነው፣ እያመቻቸ ነው። ምንም አይነት መርፌ አንወጋም፣ ምክንያቱም ስፔሻል ሜዲኬሽኑ አይፈልገውም መርፌ ሆን ያው ብዙ ጊዜ የኛ ማህበረሰብ መንፈሳዊ ማህበረሰብ ከእምነት ጋር የተያዘ ነው። ሙስሊሙም እንደምታየው ነው ቁርአን ነው የሚፈልገው፣ ኦርቶዶክሱም መጽሐፍ ቅዱስ እንደዚሁም ጸሎት እየተጸለየ ጸበል እየጠጡ ሰዎች እንዲሉ ናቸው ነው የሚፈልጉት። እና አብዛኛው ቤተሰብ ቁርአን ሩቅያ የሚባል ሕክምና አለ የሙስሊሞች፣ ያ ሕክምና እንዲሰጣቸው ያደርጋል። ኡስታዞች አሉን ሩቅያ የሚባል የመንፈሳዊ ሕክምና አሰጣጥ ይሰጧቸዋል። ከዛ ሲያልፍ ነው ወደ ሳይካትሪ እንደገና ሳይኮሎጂም አለን። ይሄ ኢንዲቪጁዋል ቴራፒ፣ ግሩፕ ቴራፒው ይሰጣቸዋል፣ ሂጃማ ቴራፒው ይሰጣቸዋል። ይሄ የማሩ የምኑ የምኑ። ከዛ ሲያልፍ አማራጭ ሲጠፋ መጨረሻ ላይ ነው ወደ ሜዲኬሽን። ይሄ ዲያግኖስ አስደርገን ከሌላ ሆስፒታል እንዲያመጡ እናደርጋለን። ከዛ ተነስተው እኛ ጋር ያሉ ሳይካትሪዎች መድሃኒቱ ዶዙን በመጨመር በመቀነስ፣ እንደዚሁም ደግሞ መድሃኒት ይዘውት የመጡት መድሃኒት ከነሱ ጋር ማይሄድ ከሆነ በመቀየር ህክምናው በዛ ግን መጀመሪያ አካባቢ ፈታኝ ነው። ቼን ነው የምናደርጋቸው፣ እናስራቸዋለን። ምንም አይነት መርፊያ አናስነካቸው ህክምና ስለሚያስቸግርን ለእኛ ፈታኝ ነው፣ ለልጆቹ ግን ጥሩ ነው። እና ኢሚዲየት ነው ከት የምናደርገው። አልሐምዱሊላ ውጤታማ ሆነናል። በዛ ሱሱን ያንን የለመዱትን ነገር ሲያጡ ምን አይነት ምልክቶች ያሳያሉ? ያልቅሳሉ፣ ይጮሃሉ። ስሜቱ ከባድ ነው፣ ለእነሱ በጣም ከባድ ነው። ግን አንድ የሆነች ክኒን አለች፣ እሷን እንጠቀማለን። ለሰባት ቀን የግድ ነው። ስፔሻሊ አልኮሊክ ከሆኑ የመጠጥ ሱስ ያለባቸው ከሆኑ በጣም ነው የሚቸገሩት፣ ለሱ ስቃይ ውስጥ ነው የሚገቡት። እና ዲያዜፓ የሚባላል እሱን ሳይካትሪዎች ከዚህ ከውጭም ከሆስፒታል የሚዘው ይመጣሉ። እሱን በስነስርዓት ለሰባት ቀን እንዲወስዱ እናደርጋለን። ከዛ በተረፈቼ ነው የሚደረጉት። የተለያየ አይነት ምልክት ሱስ ሲቆም ከባድ ነው ያሳያሉ። ቁርአኑ ግን ከምንም ከማንም በላይ ነው፣ በጣም ያረጋጋቸዋል። በጣም ነው የሚያረጋጋቸው። ጸበልም ይመጣላቸዋል። ኦርቶዶክስ ልጆች አሉኝ። ጸበልም ይጠጠዋሉ፣ መጽሐፍ ቅዱስ ያነባሉ። ይሄ ስፕሪቹዋሉ። ይሄ እንደዚሁም ሂጃማ ቴራፒ ያልኩሽ ይሄ ልክ እንዲህ ነው፣ ዴድ ስኪን ማሳጅ ተደርጎ እንደሚወጣ ሂጃማ ቴራፒ የሚባለው የቆሸሸውን እንትን ደም እንዲሳክ እያደረገ እየመጠጠ የሚያወጣው ነው። ከዚህ ከጭንቅላታቸው ላይ ያወጣዋል። ከጀርባቸው ላይ እንደዚህ፣ ከሰውነታቸው ላይ ከእግራቸው አካባቢ ከሁሉም ቦታ ያወጣል እና ያ ሪሊፍ እንዲሆኑ የሆነ ሪላክስ እንዲሆኑ ያረጋቸዋልን ያረጋጋቸዋል፣ ይረጋጉልኛል። ና ግን ፈታኝ ነው። ሳምንት አስራ አምስት ቀን ፈታኝ ነው ለእነሱም ለእኛም ማለት ነው። ግን ከዛ በኋላ በቃ ጥሩ በጣም ጥሩ እንት ላይ ይመጡ ይመለሳል፣ ወደ ሲስተም ውስጥ ይገቡልናል። ሰዎች አሉሽ እነሱን አንድ ልሚያደረጉልሽ ጠባቂዎች አሉ ሴኩሪቲዎች አሉ ከተለያየ ኤጀንሲ የመጡ ግን እኔ ራሳቸው እነሱ እርስ በራሳቸው የሚጠባበቁት እኔ ከማንም ሴኩሪቲውም ከምንም ከምንም በላይ እነሱ ነው በጣም ትረስት የማደርገው። በደንብ እንዲህ ሲስተም ውስጥ የገቡ ልጆች ራሳቸውን ራሳቸውን ልክ አፍተር ነው የሚያደርጉት። እኔንም የሚጠብቁኝ እነሱ ናቸው፣ ከጥበቃ በላይ እነሱ ናቸው። ብዙ ነገሩ ቤት ውስጥ እንትን እያደረጉ ያሉትና ኮንሽስ ሆነው ወደ ኖርማል ስቴጅ ላይ ወደ ኖርማል እንትን ላይ ሲመጡ በቃ ለእኔ ጠበቃ፣ ለእኔ ሁሉ ነገር ሴኩሪቲ። በቃ ምንም አጠገቤ እንዲመጣ አይፈልጉም። እነሱ ናቸው የኔ ሴኩሪቲ እና ያግዙኛል። ግን ያው ባለሙያ የግድ ስለሚያስፈልግ አለ። ወደ ሁለት ዓመት ምናምን እንደደረሽ ነግረሽኛልና፣ በእርግጥ እያንዳንዱ ስቴፕ ከባድ ነው። ከባድ ወቅት የምትሆንደ የትኛው ነው? ከባድ ብዬ የምለው ስራው እንደምታየው ሪስክ ያለው ስራ ነው። ከድራግ የተለያየ ሰብስታንስ አቢውዝ የሆኑ ልጆች ናቸው እኛ ጋር የሚመጡትና እዚህ አንቺ ጋር ስትሰሪ ስራሽን ደግሞ ሊያብላሽ የሚጥር ኃይል ይኖራል እና ድራጉን ተቋም ውስጥ ለማስገባት የሚጥር ኃይል ይመጣል። አንቺ አታውቂም። ቪዚት የሚያደርግ ይመስልሻል ወይ ቤተሰብ ነኝ ብሎ ይመጣል እና እኔ ቤት በነገራች ላይ በጣም ጥብቅ ነው፣ ዝግ ነው። በዚህ ምክንያት የሚረዱኝ ሰዎች ራሱ በር ዝግ ስለሚሆን መግባት ስለማይችሉ በቃ እኛ ጋር አይገቡም። ምክንያቱም ሌላ ተቋም ብትሄጂ ኤኒ ጆ ክፍት እኮ ገባል ሰው ሰደቃውን ይዞ ይመጣል ምጽወሂ ተስካሩን ጸበል ምናም የተለያየ ነገሩን ፕሮግራም ሲሆን ይዙ ገብቶ እንደፈለገ ያደርገ። እኛ ጋር ግን እንደዛ ማድረግ አይቻልም። ምክንያቱም በዛ አጋጣሚ የሚገቡ የተለያዩ ሰብስታንሶች ይኖሩ ጫቱን በተለያየ መንገድ የኮኬኑን ፒዛ ላይ እየነሰነሱ ያመጡብሻል። አዎ ጫት። ከዛ በዛ ምክንያት ከባድ ፈተና በቃ እንደዚህ በድራግ ዲለር ወይ እንደዚህ ድራግ በሚሸጡ በሞተረኞች መመኖች ተከብቤ በጣም ለህይወት የሚያሰጋ ከባድ የሆነ እኔ አሁን ላይ አሁን ላይ ሳስበው ያን በቃ መንግስትን ቶሎ ድረሱልኝ ብዬ፣ በዚህ አጋጣሚ የአዲስ አበባ ፖሊስ የኮልፌ ቀራኔ ፖሊስ የአየር ጤና ፖሊሶችን እጅግ በጣም አድርጌ ያመሰግናለሁኝ። ከባድ ነበር። እኔ ተቋም ውስጥ ያንን ለማስገባት የነበረው ግብግብ ለህይወቴ ማለት ነው እኔን ራሱ አደጋ ላይ የሚጥል ነበረና እነዛ ልጆች አድኖ ለመያዝ ያንትን እንዳይገባ የነበረው እንትን ከባድ ነው ገባሽ እንትናቸው ቼናቸው ቼን አለው ሞተረኛው፣ ባለ ሱቁ አንቺ ጋር ያለው ጥበቃ ነው ብለሽ የምታስገቢው እንደው አንቺ ስንት የለፋሽበት፣ ለተራ ለአንድ ሺህ ብር ብሎ አንቺ ስንት ህይወትሽን የሰጠሽበትን ስራ እንትን የሚልብሽ ጥበቃ ነው ሰራተኛ ነው ብለሽ ያመንሹ ባለሙያም ሊሆን ይችላልና፣ ቼናቸው በጣም እና የአንችን ለመበጥስ ለእኔ ፈታኝ ነበርና፣ ያ ጊዜ ለእኔ እሳውን ሳየው ያባንነኛል። አላህ እንዴት አድርጎ ያን ጊዜ እንዳሳለፈው እና ከአሁን በኋላም ቃላ ያን ነገር ባያመጣብኝ እያልኩ ነው ሁሌ ድዋ ማድረገው ና ትልቁ ፈታኙ እሱ ነው። ሌላው ብዙ ጊዜ መጀመሪያ አካባቢ ልጆች ይራቡ ነበር በጣም ሱስ ሲቆም ሆድ ባዶ ይሆናል እና መድኃኒቱን ስለሚወስዱ ልጆች አእምሮ ህመም ያለባቸው ካሉ ይራባሉ እና እኔ ለእኔ ምግብ አቀረብኩ ብዬ ነው የማስበው፣ ግን ለእነሱ ምግብ አልነበረም። ይበላሉ፣ ያቀርባሉ፣ ይርባቸዋል። ራበኝ ይሉኛል፣ እሰጣቸዋለሁ፣ ይርባቸዋል። በቃ አለቀስኩኝ አንዴ ለምንድነው የሰው ልጅ ሰብስቤ ማስርበው ለምንድነው ማልበት ናቸው እና ሰውም ይሄ ኢትዮጵያ ውስጥ ለአእምሮ ህመምና ለሱስ ያለው አዌርነስ በጣም አናሳ ነው። በጣም አናሳ ነው እና መቶኒን የሚረዳኝ ስቲል እኔ ስፖንሰር የለኝም እኮ የሚረዳኝ ምንም የለም። የምታዩ ሁሉም አሁን የምታያቸው ተቋሞች ቦታዎች በሙሉ ተከራይቼ ነው ስቲል ነው ማለት ነው። እና ያ የረሃብ ጊዜ በጣም ልጆቼ ግን የሚገርምሽ፣ ቅድም እንደነገርኩሽ ይረዱኛል። በቃ የለም ካልኳቸው የለም ነው እና ያ ጊዜ አስለቅሶኛል። በጣም ከባድ ነበረ የሚገቡ ጊዜ ሊገቡ ማለት ገብተው እንትን ሲሉ ለ15 ቀን ምናምን የሚያሳዩት እንትን ላይ አንቺ ላይ ሊያደርሱት የሚሞክሩት አደጋ አንቺ ለመምታት ስድባቸው የተለያየ በቃ የምታዩ በጣም መከራ አለው፣ ብዙ ሪስክ አለው። ስራ በጣም ከባድ እኮ ነው። በአላህ ሀይል ነው፣ በፈጣሪ ሀይል ነው እየተሰራ ያለውና እንደ ሴት ደግሞ በጣም ከባድ ነገር ነውና ብዙ ነገሮች አሳልፍ ያለው አልሐምዱሊላ። ሱሱ ስለሆነ እንትን የሚለው በተለየ መልኩ አታክ ላይ ያረግሽ ምናምን የሞከረ ታካሚ ይኖራል። አንዴ እንዶ ደረጃ አንድ አንድ ልጅ ብቻ አንድ ል ከአርሴ አካባቢ የመጣ ልጄ ነው አሁን ደግሞ አውስትራሊያ ሄዷል በጣም ደስተኛ ነኛ አልহামዱሊላ እና እህቷ አንዴ ከአውስትራሊያ መጣው ተህቱ አካባቢ ነው የምትኖረውና በቃ እኔ በቃ በጣም የሚወንድማ እንደዚህ መሰቃየቱን ነግራኝ አመጣው የቫይፖላር የሚባል አእምሮ ህመም ነው ያለበትና እነዚህ በዚህ በቫይፖላር ዲያግኖሲስ የተደረጉ ልጆች ልካውን ልካንቺ ጋር ያወሩና ሲሆን አጋጣሚ ባህሪያቸው ተቀይሮ ነው የምታገኙ እና ሜዲኬሽናቸው የግድ መቋረጥ የለበትም። እና ሜዲኬሽኑን ይውጣለሁ እያለ ለቀየጣለው ነበር የነበረውና አንድ ቀን በቃ አሳቻ ቦታ ላይ ያገኘኝ በዱላ ነው የወረደብኝና አልሐምዱሊላ ጥበቆች ደርሰው በአላህ ፈቃድ የዛኔ ድኛለሁኝ። ብዙ ጊዜ ይገጥመኛል፣ ግን ቅድም የነገርኩሽ ነገር አለ። ራሳቸው ናቸው ልጆቹ እኔ ከአላህ በታች ፕሮቴክት የሚያደርጉት የሆነ የባህሪ ለውጥ ሲያዩ የሆነ ሰው እንደዚህ አደጋ ያመጣል፣ ራሱ ላይም እንደዚሁም ደግሞ ስለ እኔ የሆነ ነገር የሚሉ ከሰሙ ኢሚዲየት ራሳቸው ቼን ያደርጉታል። እርስ በራሳቸው ኮሚቴ አላቸው፣ የራሳቸው ሴኩሪቲ አለ፣ የራሳቸው የጤና ተከታ የሚከታተላቸው አለ፣ የጽዳት ተከታታይ አለ፣ መንፈሳዊ እንትን የሚከታተል አለ። ሁሉ ነገር የሚከታተል የራሳቸው አላቸው ኮሚቴ እርስ በራሳቸው ማለት ነው። ሶ መጥፎ ነገር ካዩ፣ እኔ ስመጣ በር ላይ ጠብቁኛል፣ ና መከሌ፣ ዛሬ እንዲ እንዲ እያለ ነው፣ ራስሽን ጠብቂ፣ ከእኛ ጋር ነው የምትገቢው፣ ብቻሽን አትንቀሳቀሺ ይሉኛል። ሶ ከእነሱ ጋር ራሳቸው እንትን ይላሉ እንጂ አለ ብዙ ጊዜ አለ። ግን እኔ አልሐምዱሊላ እኔ አላህ ጠብቆኛል። እስቲል አምፋይን ደህና ነኝ። እስቲ ነገም እንግዲህ በአላህ ጥበቃ እሆናለሁ ኢንሻላህ።